የአብስራ እብ ስራ ተናገሪና፣ የአብስራ አውሩ ልጆች ታ ወይከታይ ሰላም እያሉ ነው ማለት ነው። ከስር ሁላችሁንም ሰላም ብያችኋለሁኝ። ከላይ መላችሁ ሁላችሁም ሰላም ብያለሁ። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። ዱባይ መጥቼ ለኔ ያላችሁን አክብሮታ ይቻለሁ። በጣም ያክብር ሁላችሁንም። በጣም ነው የምወዳችሁ። አላሳፈራችሁኝ መጥቼ፣ በጣም ደስ የምትሉ እህቶች ናችሁ። እንግዲህ ከቪዲዮም ባለፈ ደግሞ በአካል የተገናኘን ሰዎች ሁላችሁም እንግዲህ ተገናኝተና አይታችሁን ልብ ያስባለኝ የተለየ ባህሪ የለንም። እኛም እናንተ የተለየ ባህሪ የላችሁም። ሁላችሁም በመተሳሰብ ነበረ እዚህ አቀባበል ስታደርጉልን የነበራችሁት ሁላችሁም ሰርጉም ላይ የተገኛችሁ፣ ለመገኘቱ ደግሞ አስባችሁ ላልተገኛችሁም ለእናንተም ከልብ ነው የምናመሰግነው። የእህትነት ሆናችሁን አሳይታችሁኛል። ያው መወለድ ቋንቋ ነው ይባላል። ግዴታ እህት ለመባል ከጋሽ ወይ ከእናቴ መወለድ አይጠበቅባችሁም፣ እና ዋናው አስተሳሰባችሁ ትልቅነታችሁን አይቼ ያለሁኝ ሁላችሁም ማለት ነው። እግዚአብሔርም ቁም ነገር ሳወራችሁ ቀልዱን ቀልዱን የሁላችሁንም ነው ተያየሁት ማለት ነው። በቃ ልክ እንደ እናቴ ልጅ ነው ስታደርግ ስታስቡ የነበረው ስትጨነቁ የነበረው እና የእኛ ደስታ ሁላችን የሚያስደስታችኋል። እኛም ደግሞ እንግዲህ ከዚህም በኋላ እግዚአብሔር ካለ የሁላችንንም ደስታ ሙሉ ለማድረግ ያብቃን። እኛም ፈጣሪ ደስታችንን አይንጠቀን። በጣም ነው ደስ ያለን። ዱባይ መጥቼ እኔ ምንም ይና አልደበረኝም፣ አልከፋኝም የምሬት ነገራችሁ ማለት ነው። ቅድም ስቀልድ እውነት እንዳይመስላችሁ ግን በጣም ተደስቻለሁ። አሪፍ ጊዜ አሳልፍ ያለው በህይወቴ እንግዲህ የማረሳቸው ጊዜዎችን አሳልፍ ያለው ምናልባት ነገ ላይ እድሜያችን ጤና ኖሮን ይህ ጊዜ ልናስታውሰው እንችላለን እና ያን ጊዜ የነበረኝ ቆይታ እያልኩኝ ላወራው እችላለሁ እና በጣም ደስተኛ ነበርኩኝ። አሪፍ ጊዜ ነው ያሳለፍኩት እንጂ ያርግ ያለው ከእናንተ ጋር ደግሞ በአካል በመገናኘት ደስ ብሎኛል። በአጭሩ በቃ ብዙ ነገር እዚህ መጥቼም ተምሬያለሁ። አንዳንዴ ህይወት ታስተምረናለች እና እዚህም ብዙ ትምህርት ወስጃል። እናንተን የመሳሰሉን ልማቶች አግኝቼያለሁ። በጣም ደስ ብሎኛል። ከዚህም በኋላ ደግሞ እንግዲህ ፈጣሪ እኛንም በልጅ ባርኮን እናንተን መድቻችን ከፍ አድርጎ ለሀገር በሰላም አብቆታዎች የምንገናኝ ያድርገን እኔም ደግሞ እናንተ ለመቀበል አብቃኝ። እንግዲህ ከዚህ በላይ እንትን ካልኩኝ ለሆዲ ባራው ላይ አሁን ብንወጣ ጥሪ

ደህና ናት፣ ደህና ናት። አልታየም ደህና ናት፣ ሁላችንም ደህና ናት። እና ሙቀቱ እንዴት ነው? ለመዳችት? ሙቀቱ ትንሽ ከብዳር፣ ግን ያው እንግዲህ የማይለመድ ነገር የለም፣ ልምድ ነው። አንድ አጥረን እዚህ ማለት ነው። ቀልድ መቀለድ በቃ

ዱባይ እንዴት ነው ለመዳችሁ ቀጣይ ደግሞ ሳውዲ እንደምትመጡ እንግዲህ ተስፋ አለን ሳውዲ እንወስዳችኋለን ደግሞ ቀጣይ ደግሞ አውሮፓ ሀገር ከዛ ሳውዲ ነው እኛ ጋር እህ ሳውዲ ሳውዲ እንደ ዱባይ የሚያዝናኑ ቦታዎች አሉ አዎ በጣም አለ ሪያድ ላይክ እንደዛ ካለ እንመጣለን ጎግል ላይ ወደ ቤተሰብ ይበቃ ሻላል ሚየኔ ደግሞ ሰላም ልበለው ወንድማችንን ሰላም አብርሽ ወንድሜ እንዴት ነህ ሁላችሁም ሰላም ብያለሁ። የግሬስ ፋሚሊዎች በሙሉ ሰላም አለን፣ እግዚአብሔር ይመስገን። እንዴት ነህ ወንድምዬው? ደህና ነህ ወይ? ደህና ነኝ። መቅዲዬ እንዴት ነው? ሰላም ነው አለን፣ እግዚአብሔር ይመስገን። ስላገኘሁ በመጀመሪያ ደስ ብሎኛል። አመሰግናለሁ። እኔም ደስ ብሎኛል ስላለች። አና እንዴት ነው ጉብኝት፣ መዝናናት እንዴት ይዟችኋል? ንግስታችንስ እንዴት ናት? አስጠገብዬ አትጠገብ፣ እንዴት ናት? ሰላም በል አትጠገብንም። ደህና ነኝ አትጠገብ ስንልህ ሌላ ሰንደር ተው እንጂ እየቀለልክ መሆን አለበት ታውቃለህ። እባክህ ደህና ነህ? በተረፈ ደህና ነኝ። ሰላም እዚህ ትትረፍ ይበልልን ወንድማችን። ሰላም ልልህ ብዬሽ ነው የገባሁት። ይመችህ። ደስታችን ነው። እና ቪዲዮ ደግሞ ተለተሎ ልቀቁልን። ከዛ ቀጥሎ ደግሞ ፕሮፋይል ይቀየር። እሺ፣ የማ ፕሮፋይል አይቀየራትም። እሺ አንተ ታውስቲ አ እየባ ነኝ አታቅኝ እግዚአብሔር ይመስገን። የአንተ አዳናቅ ነኝ። አመሰግናለሁ። እንኳን ደስ አላችሁ። እ ቆይት ከታች ያላችሁ ማለት ነው። ያንዋር የትንሹ ፕሮፋይል ያደረገችልኝ አስወረዳችሁ ልጆች ማለት ነው። አብርሃም ሲወጣ ጠብቁኝ ተራራ

አሁን አንድ ደቂቃ አንድ አንድ ደቂቃ ሰጥቻችኋለሁ። አውሩ ምሬ አብርሽ ትንሹ ፕሮፋይል እሺ አብርሽ ቤት ከሄዱ ምን ለኝ የማስገባቸው ተጋውላ ደግሞ ካላስገባሽ አውሩ እንትራ ወይ፣ ወይ ይሄ ትልቅ ምሳራም ነው። አላህ አልሐምዱሊላህ። እንዴ ማረከ የደማመት ለማን ነው? እንደና ነው ፈጣሪ መስከረም ነው። በጣም ነው የሚወዳቸው፣ በጣም ነው የሚያከብራቸው። ክበሩልኝ፣ ሁሌም ኖሩልኝ በፍቅር በሰላም በአንድነት በመተሳሰብ በመተቃቀል። በጣም ነው የሚወዳቸው። እኔ ፍቅሬን እንዴት አድርጌ እንደሚገልጻቸው ራሱ ማለቅ ቻ ዱባይ የመጣችሁ እናንተ ዱባይ መጣችሁ። እኔ ግን ሊያገኛችሁ በጣም ጓጉቼ ነበረ፣ ግን አልተመቸኝም። ምንም ማድረግ ምንም ነበረ የጓጉት ግን ሀገር እንደዚህ ነው ምንም